በአሸናፊነት ለመጓዝ ራስህና ጠላትህን እወቅ። ይህ ከ2500 ዓመት በፊት ከቻይናዊ ጀነራል ሳንዙ የተጻፈው ዘ አርት ኦፍ ዋር የተሰኘው መጽሐፍ ቁልፍ መልእክት ነው። ይህ መጽሐፍ ለዘመናት የጦርነት ስልቶች ብቻ ሳይሆን የህይወት ስትራቴጂዎችም የሚያስተምር ድንቅ ስራ ነው። በዛሬው ቪዲዮ ወደዚህ ጥንታዊ ዓለም ተጉዘን ዋና ዋና ሐሳቦችና በዘመናዊ ዓለም እንዴት ተግባራዊ ማድረግ እንደሚቻል እንመለከታለን። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አሁን ወደ ኋላኛው ዘመን 2500 ዓመት ወደ ኋላ እንመለሳለን። አብራችሁን ቆዩ። ሳንዙ በአምስተኛው ክፍለ ዘመን ከክርስቶስ ልደት በፊት በቻይና የኖረ ጄኔራል ስትራቴጂስት እና ፈላስፋ ነበረ። ስለ ህይወቱ ብዙ የሚታወቅ ነገር ባይኖርም ዘ አርት ኦፍ ዋር የተሰኘው መጽሐፍ በታሪክ ውስጥ ካሉት በጣም ተደማጭነት ያላቸው የጦርነት ስትራቴጂ መጽሐፎች አንዱና ዋነኛው ነው። ሳንዙ በቻይና ውስጥ በጦርነት በታመሰችበት ወቅት የኖረ ሲሆን በወቅቱ የነበሩ ወታደራዊና ፖለቲካዊ ሁኔታዎችን በደንብ ይረዳ ነበረ። ዘ አርት ኦፍ ዋር የተሰኘው መጽሐፉ የጦርነት ስትራቴጂ ዘዴዎችና ፍልስፍናዎች የሚዳስስ ሲሆን ይህም ለወታደራዊ መሪዎች ብቻ ሳይሆን ለፖለቲከኞች፣ ለንግድ ሰዎችና ለሌሎችም ጠቃሚ መመሪያ ሆኖ እያገለገለ ያለ ድንቅ የዓለማችን መጽሐፍ ነው የጻፈው። ዘ አርት ኦፍ ዋር ስለ ምንድን ነው የሚናገረው? ዘ አርት ኦፍ ዋር በ13 ምዕራፎች የተከፈለ ሲሆን እያንዳንዱ ምዕራፍ ስለ ጦርነት የተለያዩ ገጽታዎች ይዳስ። መጽሐፉ ስለሚከተሉት ጉዳዮች ይናገራል፦ ስለ ስትራቴጂ፣ ስለላ፣ ማታለል፣ የመሬት ማለትና መሪነት በሚሉ ጽንሰ ሐሳቦች ላይ ደንብ በማብራራት ያወራል። እያንዳንዱ ለመመልከት እንሞክር። አንደኛ ስትራቴጂ በዛርቱ ኩፋር ውስጥ ስትራቴጂ አስፈላጊና እጅግ ጎልቶ ይታያል። ሳንዙ ስትራቴጂን የጦርነት መሰረት አድርጎ ይገልጸዋል። ስትራቴጂ አስፈላጊነት የሚከተሉት ነጥቦች ያብራራል። መጀመሪያው ቅድመ ዝግጅትና እቅድ ማውጣት ሳንዙ ጦርነት ከመጀመሩ በፊት በጥንቃቄ ማቀድና ማዘጋጀት አስፈላጊ እንደሆነ ያምናል። ይህም ስለ ጠላት መረጃ መሰብሰብ የጦር ሜዳን መገምገምና የጦር ኃይሎችን ማደራጀትን ያካትታል ይላል ሳንዙ በስትራቴጂ ውስጥ በሁለተኛነት የሚጠቅሰው ሁኔታዎችን መገምገም የሚል ነው ስትራቴጂስቶች በጦር ሜዳ ላይ ያለውን ሁኔታ በትክክል መገምገምና ለውጦችን ማስተካከል አለባቸው ይህም የጠላትን ጥንካሬና ድክመት የመሬት አቀማመጥ ሌሎች ተለዋዋጭ መረዳትን ይጠይቃል። በቀጣይ ደግሞ የማታለልና የሽንፈት ስልቶች ይለናል ሳንዙ። ጠላትን ለማደናገር እና ለማሳት የተለያዩ ስልቶችን መጠቀም አስፈላጊ እንደሆነ ያስተ ይህም የውሸት መረጃ ማሰራጨት ድንገተኛ ጥቃቶችን ማካሄድና የጠላት ድክመቶችን መጠቀምን ያካትታል። በመቀጠልም የረጅም ጊዜ እይታ ይለናል። ጥሩ ስትራቴጂስቶች የረጅም ጊዜ እይታ ሊኖራቸው እንደሚገባ እና ለወደፊት ሊከሰቱ የሚችሉትን ሁኔታዎች ማገናዘብ አለባቸው ብሎ ያምም። የጦርነቱን ውጤት ብቻ ሳይሆን ከጦርነቱ በኋላ ሊከሰቱ የሚችሉት ሁኔታዎች ግምት ውስጥ ማስገባት ይጠይቃል። የመጨረሻው በስትራቴጂ ውስጥ የመጨረሻው የአሸናፊነት መሰረት የሚል ነው። ስትራቴጂ ጦርነትን ለማሸነፍ መሰረት ቁልፍ ነገር፣ ያለ ጥሩ ስትራቴጂ በቁጥር ወይም በጉልበት ብልጫ ብቻ ማሸነፍ አዳጋጅ ነው ይለናል ሳንዙ። በአጠቃላይ ሳንዙ ስትራቴጂን የጦርነት ጥበብ ዋና አካል አድርጎ ይመለከታል። ጥሩ ስትራቴጂስቶች ቅድመ ዝግጅት፣ ሁኔታዎች መገምገም፣ ማታለልና የረጅም ጊዜ እይታ ሊኖራቸው ይገባልም ይላል። ዘ አርት ኦፍ ዋር የተሰኘው መጽሐፍ የማታለልና የስለላ ሚናን በከፍተኛ ደረጃ ያጎላል። ሳንዙ እነዚህን ሁለት አካላት ለጦርነት ስኬት ወሳኝ እንደሆነ ያምነው። የመጀመሪያው የማታለል ሚና ጠላትን ማደናገር። ሳንዙ ጠላትን ለማደናገርና ለማሳት የተለያዩ ዘዴዎችን መጠቀም አስፈላጊ እንደሆነ ያስታል። ይህም የውሸት መረጃን ማሰራጨት፣ የውሸት እንቅስቃሴዎችን ማድረግና የጠላትን ድክመቶችን መጠቀምን ያካትታል። ጠላትን እቅድ ማክሸፍ፣ ማታለል ጠላት እቅዱን እንዳይፈጸምና እንዲሳሳት ያደርገዋል። ይህም የጠላትን ጥንካሬና ድክመት በመጠቀም ሊከናወን ይችላል። ስነ ልቦና ጦርነት፣ ማታለል የጠላትን ሞራል ለማዳቀምና ፍርሃትን ለመፍጠር ይጠቅማል። ይህም የጠላትን ስነ ልቦና ለመጉዳት ጦርነትን በቀላሉ ለማሸነፍ ይረዳናል። የስለላ ሚና ስለጠላት ስለ ጠላት መረጃ መሰብሰብ ሳን ዙ ስለ ጠላት ጥንካሬ፣ ድክመት፣ እቅድና እንቅስቃሴ መረጃ መሰብሰብ አስፈላጊ እንደሆነ ያምናል። ይህም የስለላ መረቦች በመዘርጋት ሰላዮችን በመጠቀምና ሌሎች የመረጃ ምንጮችን በመጠቀም ሊከናወን። የጠላትን እቅድ መገምገም፣ የስለላ መረጃ ጠላት ምን ሊያደርግ እንደሚችል ለመገምገም ይረዳል። ይህም ቅድመ ዝግጅት ለማድረግ እና የጠላትን ጥቃት ለመከላከል ያስችላል። የጦርነት ሜዳውን መገምገም፣ ስለላ የጦር ሜዳውን አቀማመጥና ሁኔታ ለመገምገም ይጠቅማል። ይህም የትኛውን ስትራቴጂ መጠቀም እንዳለብንና የትኛውን ቦታ መያዝ እንዳለብን ለመወሰን ይረዳል። በአጠቃላይ የማታለልና የስለላ ሚና በዘ አርት ኦፍ ዋር ውስጥ ወሳኝ። እነዚህ ሁለት አካላት ጦርነትን ለማሸነፍና ጠላትን ለመቆጣጠር አስፈላጊ ናቸው ይላል ሳንሱ። በዛር ቶፋር ውስጥ የመሬት አቀማመጥና ዝግጅት ወሳኝ ሚና ይጫወታል። ሳንዙ የጦር ሜዳውን አቀማመጥ መረዳትና ለጦርነት መዘጋጀት ለስኬት አስፈላጊ እንደሆነ አጽንኦት ሰጥቷል። የመሬት አቀማመጥ አስፈላጊነት፣ የጦር ሜዳውን መገምገም። ሳንዙ ጄኔራሎች የጦር ሜዳውን አቀማመጥ በጥንቃቄ መገምገም እንዳለባቸው ያስተምራል። ይህም የተራራዎችን፣ የወንዞችን፣ የደንና ሌሎች የመሬት አቀማመጣቸውን መረዳት ይጨምራል።

አቀማመጥን መጠቀም። ጀነራሎች የመሬት አቀማመጡን ለጥቅማቸው መጠቀም አለባቸው። ለምሳሌ ጠላትን ለማጥቃት ወይም ለመከላከል ተራራዎችና ወንዞችን መጠቀም ይችላሉ። የጠላትን ድክመቶች መረዳት። የመሬት አቀማመጡን በመረዳት የጠላትን ድክመቶች ለማግኘት ይቻላል። ለምሳሌ ጠላት በጠባብ ቦታ ላይ ከተሰበሰበ በቀላል ማጥቃት ይቻላል። የመከላከያ ስፍራዎችን መምረጥ። ለተከላካይ ምቹ የሆኑ ቦታዎችን መምረጥ አስፈላጊ ነው። ይህም ጠላትን ለማጥቃት የሚቸገርባቸውን ቦታዎች መምረጥ ይጨምራል። የዝግጅት አስፈላጊነት የጦር ኃይሎች ማደራጀት ጄኔራሎች የጦር ኃይሎችን በጥንቃቄ ማደራጀት አለባቸው። ይህም የተለያዩ ጦር ክፍሎችን በትክክለኛው ቦታ ማስቀመጥን ይጨምራል። የጦር መሳሪያዎችን ማዘጋጀት ለጦር አስፈላጊ የሆኑትን መሳሪያዎች እና ቁሳቁስ ማዘጋጀት አስፈላጊ ነው። ይህም በቂ ምግብ ውሃና የጦር መሳሪያ መኖራቸውም ማረጋገጥን ይጨምራል። የስለላ ስራዎችን ማካሄድ ስለ ጠላት እንቅስቃሴና የጦር ሜዳ አቀማመጥ መረጃ መሰብሰብ አስፈላጊ ነው። ይህም የስለላ መረቦችን መዘርጋትና ሰላዮችን መጠቀምን ይጨምራል። የአየር ንብረት ሁኔታዎችን በጦርነት ላይ ትልቅ ተጽዕኖ ሊያሳድሩ ይችላሉ። ስለዚህም ጀነራሎች የአየር ንብረት ትንቢያዎችን መ መከታተልና ለተለያዩ ሁኔታዎች መዘጋጀት አለባቸው። በአጠቃላይ የመሬት አቀማመጥና ዝግጅት በዛር ቱፋር ውስጥ ወሳኝ ሚና ይጫወታል። ጀነራል የጦር ሜዳውን አቀማመጥ መረዳትና ለጦርነት መዘጋጀት አለበት የሚል ትምህርት ሰጥቶ አልፏል ሳንዙ በዛርቱ ፋር ውስጥ የመሪነትና የስነ ስርዓት አስፈላጊነት ከፍተኛ ትኩረት ሰጥቶት ሳንዙ ጦርነትን ለማሸነፍ ውጤታማ መሪነትን፣ ጥብቅ የተባለ ስነ ስርዓት የግድ አስፈላጊ እንደሆነ አጽንኦት ሰጥቶታል። የመሪነት አስፈላጊነት የመጀመሪያው የውሳኔ አሰጣጥ ነው። አንድ ጥሩ መሪ በፍጥነትና በጥበብ ውሳኔዎችን መወሰን አለበት ብሎ ያምናል። ይህ ማለት ሁኔታዎችን በፍጥነት መገምገምና ተገቢውን እርምጃ መውሰድ ማለት ነው። የጦር ኃይሎችን ማነሳሳት፣ መሪዎች ወታደሮችን እንዲነቃቁና እንዲበረታቱ ማድረግ አለባቸው። ይህ ማለት ግልጽ የሆነ ራእይ ማቅረብ፣ ወታደሮች ማመስገንና ማበረታታት ማለት ነው። ሶስተኛ፣ የስትራቴጂ እቅድ ማውጣት፣ መሪዎች ለጦርነቱ ስትራቴጂካዊ እቅድ ማውጣትና መተግበር አለባቸው ይህም ማለት የጠላትን ጥንካሬና ድክመት መገምገም ተገቢውን ስልት ማዘጋጀትና ውጤታማ በሆነ መንገድ መተግበር ማለት ነው አራተኛ የመተማመን ግንባታ መሪዎች በወታደሮቻቸውና በባልደረቦቻቸው መካከል መተማመን መገንባት አለባቸው ይህ ማለት አቀኛና ግልጽ መሆን ለወታደሮች ደህንነት መጨነቅና በምሳሌነት መምራት ማለት ነው። የስነስርዓት አስፈላጊነት የጦር ኃይሎች አንድነት፣ ስነስርዓት ወታደሮች እንደ አንድ አካል እንዲሰሩና ለትእዛዞች እንዲታዘዙ እንዲገዙም ያደርጋል። ያደርጋል ይህ ማለት ወታደሮች በደንብ የሰለጠኑና ለጦርነት ዝግጁ መሆን አለባቸው ማለት ነው። የጦር ኃይሎች ቁጥጥር ስነስርዓት መሪዎች የጦር ኃይሎቻቸውን እንዲቆጣጠሩና እንዳይበታተኑ ያደርጋል። ይህ ማለት ወታደሮች በደንብ የተደራጁ ለትእዛዞች የሚታዘዙ መሆን አለባቸው ማለት ነው። ስነ ስርዓት የጦር ኃይሎችን ውጤታማ በሆነ መንገድ እንዲሰሩና ግባቸውን እንዲያሳኩ ያደርጋል። ይህ ማለት ወታደሮች በደንብ የሰለጠኑና ለጦርነት ዝግጁ መሆን አለባቸው ማለት ነው። የሞራል ግንባታ ጥሩ ስነስርዓት ያለው የጦር ሰራዊት የሞራል ልዕልና ይኖረዋል። በአጠቃላይ መሪነትና የሥነ ሥርዓት በዘ አርት ኦፍ ዋር ውስጥ ወሳኝ ሚና ይጫወታሉ። ውጤታማ መሪዎችና ጥብቅ ሥነ ሥርዓት ያላቸው የጦር ኃይሎች ጦርነትን የማሽን እድላቸው ሰፊ ነው። ዘ አርት ኦፍ ዋር የተሰኘው መጽሐፍ ከ2,500 ዓመታት በላይ ያስቆጠረ ቢሆንም በዘመናዊ ዓለም አሁንም ከፍተኛ ሳንዙ የስትራቴጂ አስተምሮት በወታደራዊ በንግድ በፖለቲካና በሌሎች በሌሎችም ዘርፎች ውስጥ ጠቃሚ ሆኖ አሁንም ድረስ እያገለገለ ይገኛል። በወታደራዊ ዓለም ምንም እንኳን የዘመናዊ ጦርነት ከጥንቱ ዘመን እጅግ የተለየ ቢሆን የሳንዙ መርሆች አሁንም ጠቃሚ ሆነዋል። ስትራቴጂ፣ እቅድ ማውጣት፣ የስለላ ስራዎች እና የጠላት ድክመቶችን መጠቀም አሁንም ለስኬታማ ወታደራዊ ዘመቻዎች ወሳኝ ሆነው እያገለገሉ ይገኛሉ። ብዙ ወታደራዊ አካዳሚዎችና ሰልጣኞች የሳንዙ አስተምሮቶች እንደ መነሻ ሐሳብ እና ለዋና ግብዓት እየተጠቀሙት ይገኛሉ። ታዲያ ዛርቶፋር በወታደራዊ ብቻ አይደለም፣ በንግድ ዓለምም እያገለገለ ይገኛል። ዛርቶፋር ለንግድ ስትራቴጂዎች ጠቃሚ መመሪያ ሆኖ አሁንም እያገለገለ ተወዳዳሪዎችን ጥንካሬና ድክመት መገምገም፣ ገበያውን መረዳትና ውጤታማ የግብይት ስልቶችን ማዘጋጀት ሁሉም ከሳንዙ አስተምሮቶች ጋር ይህ እየተጣጣሙ እየተመጋገቡ የሚሄዱ ሀሳቦች ናቸው። ብዙ የንግድ መሪዎችና ስራ ፈጣሪዎች የሳንዙ መሮዎች በንግድ ስራዎች ውስጥ ይተገብሩታል። ዘ አርት ኦፍ ዋር በፖለቲካውም ዓለም ከፍተኛ አገልግሎት እየሰጠ ይገኝ የሳንዙ መሮዎች ለፖለቲካ ስትራቴጂዎች ጠቃሚ ናቸው። የህዝብን አስተያየት መረዳት፣ ተቃዋሚዎችን ማደራጀትና ውጤታማ ግንኙነት ስልቶችን ማዘጋጀት ሁሉም ከሳንዙ አስተምሮቶች ጋር ይጣጣማሉ። ብዙ ፖለቲከኞችና የፖለቲካ አማካሪዎች የሳንዙ መርሆዎች በፖለቲካ ዘመቻዎቻቸው ውስጥ ይተገብሩታል። ታዲያ የሳንዙ መጽሐፍ ዘ አርት ኦፍ ዋር በዚህ ብቻ አያበቃም። በግል ሕይወት ላይም ከፍተኛ የሆነ አስተዋጽኦ አድርጓል እያደረገም። የሳንዙ መርሆች በግል ህይወታችን ውስጥ ሊተገበሩ ይችላሉ። ደንቦችን ማውጣት፣ እቅድ ማውጣት እና ችግሮችን በስትራቴጂ መንገድ መፍታት ሁሉን ከሳንዙ አስተምሮች ጋር ይጣጣማሉ። ውሳኔዎችን በጥንቃቄ መውሰድ፣ ከሌሎች ጋር ያለንን ግንኙነት በጥበብ ማስተናገድ እንዲሁም ጊዜን በአግባቡ መጠቀምን ያስተምረናል። ዘአርቶ ፏር የጄነራል ሳንዙ መጽሐፍ። ሳንዙ እንደዚህ ይለናል፣ ራስንና ጠላትን ካወቅ አንድ መቶ ጦርነቶችንም አትፈራ። ይህ በጥበብ ጦርነት ብቻ ሳይሆን በንግድ በፖለቲካና በግል ህይወታችሁ ውስጥ ተግባራዊ የሳንዙ መርሆችን በህይወታችሁ ውስጥ እንዴት ተግባራዊ ማድረግ እንደምትችሉ አስቡና ስኬታማ ለመሆን ተጠቀሙባቸው። ሳንዙ አሸናፊዎች መጀመሪያም ያሸንፋሉ፣ ከዚያም ወደ ጦርነት ይሄዳሉ። ተሸናፊዎች ግን መጀመሪያ ወደ ጦርነት ይሄዳሉ፣ ከዚያም ለማሸነፍ ይሞክራል። ይህ ጥበብ በህይወታችሁ ውስጥ በማንኛውም ነገር ስኬታም ለሞ ማቀድና መዘጋጀት ምን ያህል አስፈላጊ እንደሆነ ያስተምረናል። ስለዚህ አውጡ ተዘጋጁና አሸናፊ ሁኑ ይለናል ሳንዙ። ውድ የዩቲዩብ ተመልክ ለዛሬ የነበረን የሳንዙ ዛ መጽሐፍ ተረክ ይሄን ይመስላል። አይነት ፕሮግራም ከተመቻቹ ካውንታችንን ሰብስክራይብ ማድረጉን እንዳትረሱ፣ ለሌሎቹም ማጋራቱን አትርሱ። በቀጣይ እንዲሰራላችሁ የምትፈልጉት ነገር ካለ በኮመንት መስጫው ላይ ሐሳባችሁን አሳውቁን። ቸር ቆዩን። በአሸናፊነት ለመ